በስላሴ ስም ነገራለሁ። እሺ፣ ወንድማችን አብዱ ጥሩ ሰምቻ ያለው እንደምትሰማኝ አንተን ተስፋ አደርጋለሁ። ሁለት ነጥቦች እኔ ያነሳው ሲጀምር በርእስ እንደገም የምነግርህ ነገር ርዕስ አለመረጥ ነው። ርዕስ ሳይመረጥ ይይት እንደነገርኩ የሰፈር ጨዋታ ቀልድ፣ ብሽሽቅ ነው የሚሆነው ብዬ ደግሜ እነግርሃለሁ። ርዕስ ብንመረጥና ብንዋየ ደስ ባለ። በእርግጥ ጊዜው ቢመሽም ነገም መዋየት እንችላለን። ስለ ኢስላም ሰላም ነው ለማለት ትንሽ ነገር ሞክረሃል። እሱን ነገር አሁን አልነካካውም፣ ምክንያቱም በረስ መክፈት አለብን፣ ከዚ መውሄት አለብን። ኢስላም ሰላም አይደለም፣ ሰላም ሆኖ አያቅም። አያቅም። ወደፊት ይህንን በማስረጃ ነው የምናየው። አንተ ስላልክ ወይ እኔ ስላልኩኝ አይደለም የሚሆነው ነገር። ወደ አምላክ የሚለው እንምጣና ሁለት ነጥቦች ጠቀሼ በደንብ ሳትነ ታክዳስሳችሁ ሳትነካካችሁ ያልፋል ፍርቱል ኒሳ ምዕራፍ 4 መቶ ሀምሳ ሰባት አንደኛው ቃል ላይ ነው። እዛ ላይ የጠቀስኩልህ ነገር ምንድን ነው? አማልክት ሶስት ናቸው አትበሉ፣ ቁል አርል የሚለው ዋላ ተቁሉ ሰላሳ ካለ በኋላ አላህ አንድ አምላክ ብቻ ነው እንጂ ኢነመላሁ ኢላህ ዋሂድ ይለናል። አሁን እዚህ ጋር ትልቁ ስህተት ምንድን ነው? አማልክት ሶስት ናቸው አትበሉ ይላል። አንልም ነው ጥያቄ። አሁን አንተ ምን ትላለህ? እኛ ቋለን እኮ። እናንተ አማልክት ሶስት ናቸው ትልልልን እንዴ? አንድም ሶስት ናቸው ትልልልን እንዴ ብለሃል አንተ። ተሳስተሃል። አንልም። አማልክት አንድም ሶስት ናቸው አንልም። እግዚአብሔር አንድም ሶስት ነው። ምን ነው ምን ነው የተሳሳተ አምላክ ነው። አማልክት አማልክት ራሱ አማርኛ ነው ቃሉ አምላክ ለአንድ አምላክ ነው። አማልክት ደግሞ ብዙ አማልክት፣ ከሁለት እና ከሁለት በላይ አምላክ ብለ የምታስቀምጣቸው ወይ እግዚአብሔር ፈጣሪ ነው ብለ የምታስገባቸው፣ ልክ እንደ ግሪክ ፍልስፍና ብዙ አማልክት፣ የፍቅር አምላክ፣ የጦርነት አምላክ ብሎ እንደሚያስቀምጡት አማልክት የሚባል ብዙ አማልክት ነው። አሃዱ አምላክ ወይ ደግሞ አሃዱ ከሚል ቃል አንድ ተመሳሳይ ቃል ነው። አንድ አምላክ ነው። አንድ አምላክ ግን በሶስት አካላት። ስለዚህ እኛ የምንለው ሶስት አካል፣ ቁርአን የሚለው ደግሞ አማልክ ሶስት ናችሁ ይላሉ ክርስቲያኖች፣ ነው ውሸታም ነው። ቁርአን ነው ያለው። ሌላ ምንም አላለም። እኛን አይገልጸንም። ተግባባን። ስለዚህ ምን አለባት አማልክት ሦስት ናቸው አትበሉ ቢል ምናልባት ለኛ ከኛ ጋር ይሄድ ነበረ፣ ይስማማ ነበረ። ይሄ ነው የመጀመሪያው ስህተት። ስህተቱ እዛው እዛው። እዚህ ቃላት ሳንወጣ ተፍሲሩ ኢብኑ ዐባስ አሁን እኮ ከነ ተፍሲሩ ማስረጃ እየሰጠው ነው። ተፍሲሩ ኢብኑ ዐባስ ይህንን ቃል የወረደበት ሪዝን ሲያስቀምጥ ሲያብራራ አንተ ከምትለው ውጭ ነው። ምንድን ነው የሚለው? ኤን ሴ ኖ ትሪ ሦስት አትበሉ። ኤ ሳን ኤ ፋደር ኤንድ ዋይፍ አብ ወይም አባት አላህ ማለት ነው። እንግዲህ ልጅና ሚስት አትበሉ እያለ ነገር አላልም። እኛ አብ፣ ወልድ፣ መንፈስ ቅዱስ እንጂ አብ ወልድና ሌላ ሚስት ወይ መርየም እንደ እናንተ አንልም። ከዛ ጋድ ጂሰስ ኢን ሂዝ ማደር አላህ ኢሳና እናቱ ሶስት አምላክ አረጋችሁ። አትያዙ፣ አልያዝም። ይሄ ውሸት ነው፣ ቅጥፈት ነው። ስለዚህ ማንም ስለ ክርስትና ምንም የማያውቅ ሰው እንደጻፈው ቁርአን ከዚህ ትረዳለህ። ከዚህ አንድ ጥቅስ ላይ ማለት ነው። እሺ፣ ወደ አምስተኛው ሱራ ነው 73ኛው አንቀጽ ላይ ምንድነው የሚል? አላህ የሶስት ሶስተኛ ነው ነው። አላህ ማለት እንግዲህ አባ አይደለም አላህ ወልድ አይደለም አላህ ማለት ቅዱስ አይደለም አላህ ማለት እግዚአብሔር ማለት ነው። ስናወዳደረው ነው እንጂ አይደለም። አስሊስት ግን ለእኛ እግዚአብሔር እንደምንለው ለእናንተ አላህ ነው። ስለዚህ አላህ የሶስት ሶስተኛ አይደለም። በእኛ እንደዚያ ብለን አናምንም። ስለዚህ እና የሶስት ሶስተኛ ትል የለው ወይ ይላል። አንድ ልም እንደዛ እና አንድ ናቸው ምን አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው እንላለን እንጂ እግዚአብሔር አንድ ናቸው ብለን አናቅም። ስለዚህ አካላት ናቸው፣ አንድም የሚሆኑት መለኮት አምላክ አንድ አምላክ ነው። በቃ ከዛ ውጭ ሶስት አምላክ የለም፣ አራት አምላክ የለም፣ ሁለት አምላክ የለም። ይሄ ነው ችግሩ። አይ ቁርአኑ እኛን አልተገነዘበንም አላወቀንም ሳያቀ የተጻፈው። ስለዚህ ይሄን ነው ችግሩ። ይሄንን ቃል ደግሞ ተፍሲር ጀለለይንም ሆነ ተፍሲር ኢብን ከሲር ይሄንን ሲያብራሩት ምንድነው የሚለው ኢሳ ኤን ሂስ ማደር አስ ጋድስ ቢሳይድ አላህ ከአላህ ጎን ኢሳና እናቱን አምላክ አድርጋችሁ አትያዙ። አልያዝንም። ስለዚህ ቁርአን ምንም ስለ ክርስትና የሚያውቀው ነገር የለም። እርስዎ እርስዎ የሚጋጭ በጣም የሚያሳዝን የሚያሳዝን፣ በእውነት የሚያስቅ ነገር የሚያስቅ። ስለዚህ እነዚህ ቃላቶች ስንሂድ ምንም ስለ ክርስትና ነውሃቢ ደለም። ክርስቲያኖችን ክሪቲሳይዝ ለማድረግ እኮ ክርስቲያኖችን ምን እንደሚያምኑ ማወቅ አለብን። ግን ቁርአኑ የሚያንሳ ቀን ክሪቲሳይዝ ለማድረግ ሲሞክር ግን ያዝናናል ግን ደግሞ ያስቃል፣ በጣም ደግሞ ያሳዝናል እጅግ በጣም በተለይ እንደዚህ አይነት ጽሁፍ አምነህበት ስትከራከርበት ማለት በጣም ጌታ ይፈውሰ ከማለት ውጪ ምንለው ነገር የለም። ስለዚህ ተፍሲሮችን ተመልከታቸው፣ እጅግ እጅግ በጣም የሚያሳዝን ጽሁፍ ታገኛለህ ማለት ነው። እንደማችን ስለማለት በዚህ ብንቋጭ ጥሩ ነው ብዬ አምናለሁ። እግዚአብሔር ቢፈቅድና ቢረዳን ደግሞ ነገ ጥሩ ርዕስ መርጠን እንወያያለን። በተለይ ኢስላም ሰላም ነው ወይ በሚል ደስ የሚል ርዕስ እንወያያለን። እግዚአብሔር ሰላም ከሁላችሁ ጋር ይሁን።